በጣም አመሰግናለሁ የቀድሞው እያልኩ ልጠራ ነው ከዚህ በኋላ አሉላ ኃይሉ የሳልሳይ ወያነ ትግራይ ሳወት ሊቀመንበር ጥሩ የመልቀቀን ዜና ከተረጋገጠ የይፋይ ፌስቡክ ገጽ ተመልክቻለሁ እና ምክንያት ምንድን ነው ከዚህ እንጀምር እስቲ እንግዲህ ምክንያቴ ረዥም ጊዜ ነው ከሁለት ሺህ አስራ ሁለት ሀሳስ ጀምሮ ምክትል ሊቀመንበር ከሁለት ሺህ አስራ ስድስት ጀምሮ ደግሞ ሊቀመንበር ሆኜ እንግዲህ ሁለት ዓመት አገልግያለሁ እንግዲህ ተቃዋሚ የፖለቲካ ፓርቲ ስራ እንደምታውቀው በቮለንቲር የሚሰራ ስራ ነው። በጣም ኤግዞስት ያደርጋል። ትግራይ ውስጥ ደግሞ ያው በየቀኑ ፖለቲካና ሁኔታዎች የሚቀያየሩበት ስለሆነ በጣም አድካሚ ነው። ይሄ እንዳለ ሆነው ያው እንደ ፓርቲ ደግሞ በየጊዜው ሊቀመንበሮች መንበሮች በራሳቸው ፍቃድ እየለቀቁ የሚመጡበት እና በስርአት ደግሞ ሌሎች በት ፓርቲ ስለሆነ ስሙዝ ትራንዚሽን ትራንዚሽን ይሆን ከምንም በላይ ግን ሌሎች ደግሞ ታች ያሉ ወጣቶች ኃላፊነቱን ተሸክመው ፓርቲውን ወደ ተሻለ እንዲያመጡ እና ልምድ እንዲያገኙ ለማድረግ ነው። ግን ተጽዕኖ ነበረብ እኛ እኛ ጋር እንደዛ ሄድነው እኮ ማለት ያው ሁላችንም የራሳችን ነገር ያለን ሰዎች ነን። ሁለተኛ ከውስጥ በጣም የተረጋጋ ፓርቲ ነው። ከውጭ ደግሞ ብዙም የምንሰማ አይደለም። ያው ብልጽግናን መለ መቶ እያለ አስሮን ነበር ቤዙ በየጊዜው የሚያስፈራራን ነው። ስለዚህ የለመድነው ነው። ተጽዕኖውን እንደዚህ አይነት ውሳኔዎች ለማወሰን የሚያደርጉ አይደሉም። ል ነው ፓርት ኦፍ ስትራግ ውስጥ ከተሳሳትኩ ታርመኛለህ። ድምፀ ትጋ ግን የሆነ በፖለቲካው ተስፋ የመቁረጥ ነገር አንብቤ ያለው ትክክል ነኝ? እንግዲህ እኔ እንደዛ አይነት ነገር እውነት ለመናገር ፖለቲካው ያው እንደምታየው ከሰላማ ፖለቲካ ትግል ወደ ትጥቅ ትግል እየገባ ነው። ግን እኛ ከመጀመሪያ ቢሆን ተስፋ የሚሰጥ ኖሮ አደለም ትግል ውስጥ የገባ ነው። መስተካከል ያለባቸው ነገሮች አሁን መጥፎ ነው ያለው ነገ ጥሩ ይሆናል በሚል ነው። ስለዚህ ትናንትም ጥሩ አልነበረም፣ አሁንም ጥሩ አይደለም ያለው ለተስፋ መቁረጥ አደለም ያው እንዳልኩ ኢነርጂ ግን ያልቃል የአመራር ላይ ስትሆን ኤቭሪ ዴይ ሁሉም ነገር እዛ ነው። እና ትንሽ መድከም ይኖራል እንጂ ተስፋ መቁረጥ አይደለም። ያ ቢሆን ከፓርቲው ነበር እምንለቀው። አሁን ግን ከሊቀመንበርነት ብቻ ነው ያለቀኩት፣ ከሊቀመንበርነት እንጂ በአባልነት ቀጥልሃል? አይ የማዕከላዊ ኮሚቴ የሚባለው በተለምዶ ብሔራዊ አመራር ብንለው የዛ አባል ሆኜ እቀጥላለሁ ያለፉት ጊዜያት አንተ እንደ መምራትህ ፓርቲው ላይ የሚያሳድረው ተጽዕኖ ወይን ወርቅ አሉታዊ ተጽዕኖ መልቀቅ አንተ እንደውም እኔ ሞር የተሻለ ኢነርጂ ያላቸው ልጆች ናቸው፣ በድሜን ወጣቶች ናቸው። ሰላሳ መጀመሪያ ላይ ያለ ልጅ ነው አሁን ፓርቲውን ሚራት ተመርጠ ያለው። ስለዚህ እንደውም በአዲስ ጉልበት ወደፊት በደንብ የሚታገልበት ሁኔታ ይኖራል ብዬ ነው የማስበው። ኮፓፕ ለማድረግ ነው። ሁላችንም ስለምናግዘው አንድ የመጨረሻ ጥያቄ ላክል። በእርግጥ በአጠቃላይ ትግራይ ነው የሚመለከት ነው። ሰሞኑን ዳታዎች ለማየት እየሞከርኩ ነበር፣ እና ትግራይ ውስጥ ፓርቲዎች በዝተዋል። ክልላዊ ካልተሳሳትኩኝ ከአስር በላይ ይመስሉኛል። ገና መጠባበቅ ላይ ያሉትም አሉ። እነሱ ሲጨመሩ ወደ አስራ አምስት ገደማ የሚደርስ ይመስለኛል። በአንድ በኩል፣ በሌላ በኩል ደግሞ የኃይል አማራጭን በመከተል ያው ቲፒኤፍ እና ቲዲኤፍ እንደምታውቀዋለ በኃይል አማራጭ የሚከተሉታል እና ምን እየሆነ ነው ትግራይ ውስጥ በዚህ ሰዓት? በአንድ በኩል የፓርቲዎቹ ብዛት አለ፣ የታጣቂዎቹ ክፍፍል አለ። በአጭሩ ትልቁን ምስል ልትሰጠን ከቻልክ። ትግራይ ውስጥ እንደምታውቀው በጣም ቫይብራንት ፖለቲክስ ነው ያለው። ማለት የግል ሚዲያዎች በጣም ብዙ ናቸው። ፖለቲካ በጣም በሰፊ ነው የሚወራው። በጣም ነው ፖለቲካ ማለት ኢምፖርታንት ነው። ምክንያቱም ሁሉም ነገር ሊፈታ የሚችለው ፖለቲካው ነው። እሱ ስለተበላሸ ነው እዚህ ውስጥ ያለ ነው። ስለዚህ ፖለቲካ መስተካከል አለበት ብሎ የተለያየ ፓርቲ የመመስረት ነገር አለ። እኔ ፖዚቲቭ ነው ማ ያው ጊዜ ሲኖር ና ደህና የፖለቲካ ሜዳ መስተካከል ሲኖር እነዚህ ፓርቲዎች በአላማ እየተሰባሰቡ ትላልቅ ፓርቲዎች እየሆኑ ይሄዳሉ። ስለዚህ ቁጥራቸው መብዛቱ ብዙም አያስጨንቀኝ ኋላ ናቹራሊ ሺፍት እየተደረገ መሄድ ስለሆነ ከዚ ውጭ ያልኮት ኤፍም ያልኩ ግን ያው በፖለቲካ የፖለቲካ የተሸነፈው ቲፒኤልኤፍ ስርዓቱን በሰራዊት ተደግፎ በሀይል ለመግዛት እየሞከረ ስላለ ለሁለት የተሰነጠቀ ነው። ያኛው የቲፒኤልኤፍን ያህል አገዛዝ እቃወማለሁ ይላል። ቲፒኤልኤፍ ደግሞ ቲፒኤልኤፍን ደግፋለሁ ብሎ እንግዲህ ከቲፒ ቆሟል ማለት ስለዚህ፣ ሀይል አማራጩ በፖለቲካ መሸነፍን ያሳያል። የፖለቲካ ፓርቲዎች መብዛት ደግሞ ስ ትግራይ መፍትሄው ፖለቲካ ነው የሚለውን ነገር ነው የሚያሳየው። የመብዛታቸው ጉዳይ ግን ብዙ የሚያስጨንቅ አይደለም። ምክንያቱም ሲነሳ ይሄ የቮለንተሪ ትግል ነው። ብዙ ችግሮች ሲመጡ ደግሞ በአንድ ላይ ሆነ መታገልም አስፈላጊ ሲሆን የተሰበሰቡ ሄዳቻ ይቀር ግን ኢምፖርታንት አሁን የትግራይን ፖለቲካ ከኢትዮጵያ ፖለቲካ ተቀረው የኢትዮጵያ ፖለቲካ ጋ ብዙም የምታወዳድረው አይደለም። በጣም ቫይብራንት ፖለቲካ ያለው ቫይብራንት ፖለቲካ እንቅስቃሴ አለው። ስለዚህ ከዛ አንጻር ማየቱ የተሻለ ይመስለኛል። ዛሬ ማለት ስላለብኝ ከዚህ ቀደም ያለምንም አመንታት ስደውሉ የማገኘ ያለው ለመረጃ ተባባሪ ነበርክና በሊቀ መንበርነት በነበርክባቸው ጊዜያት ለሁልጊዜም በጎ ፍቃድህ ከልብ ማመስገን እፈልጋለሁ። አሉላ እኔም አመሰግናለሁ ዮሐንስ። እንግዲህ በርቱ፣ ያው አዲስ የመጡትን ልጆች እንደዚሁ እየጠየቃቸው የትግራይን ፖለቲካ ከዛሬ ማድረጋቸው ደግሞ አመሰግናለሁ። መልካም ቀን። ወደ አዲስ ማለዳ ተከታታዮች ከቀድሞ የሳልሳይ ወያነ ትግራይ ሳወት ሊቀመንበር አሉላ ኃይሉ ጋር ያደረግነው ቆይታ የተከታተላችሁትን ይመስላል። ላለፉት ጥቂት ዓመታት እንግዲህ ሳልሳይ ወያነ ትግራይ ሳወትን በሊቀመንበርነት ሲመሩ ቆይተዋል። አሁን ከሊቀመንበርነት ቀደም ሲል በሰማችኋቸው ምክንያቶች የተነሳ ለቀዋል። በማዕከላዊ ኮሚቴ አባልነት ግን ይቀጥላሉ። የተከታተላችሁን እናመሰግናለን። ጤና ይስጥልን።